ያቃሉ ኤፍሬም፣ እነ ማርቆስ ምናምን ያውቃሉ? ከጎን ያሉ ሰዎች ያኔ ምናልባት እሱ ዛሬ ሲሻሻል እኔ ለቁኝ ከመሄዱ በፊት ሁሉንም ነገር ያውቃሉ። ዛሬ ነው ማድረግ እንዳለብኝ። ላላቅ ለእኔ ፍቅር ምስክር ናት። ስሙ አብዳችኋል። እናንተ አላመናችሁኝም፣ በቃ ልትረዱኝም አትፈልጉም። ምናልባት እሱ ገንዘብ ስላለው ታዋቂ ስለሆነ ለእሱ እያደላችሁ ይሆናል።

ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ ያልኩኝ፣ ዛሬ ለየት ባለ ቪዲዮ በአዲስ ነገር ከች ብያለሁኝ። እንግዲህ ሰሞኑን አነጋጋሪ የሆኑት በዩቱብ በቲክቶኩ አብርሽ እንዲሁም ነፂ የድሮ ፍቅረኛው እና ፍቅር ሩታም አሉበት። ስለነሱ አንዳንድ አዳዲስ ነገሮች እየመጥቻለሁ። በቅድሚያ ግን ያው ነፂ የድሮ ፍቅረኛው የአብርሽ እኛ ከአሁን ፊት የዛሬ አመት ምናምንም ፖስተናት ነበረ። ነገር ግን ብዙዎቹ ያላመኑ ነበሩ። አሁን ላይ ግን የእውነታውን እራሷ በመረጃ አዳዲስ ቪዲዮዎችንም ለቃለች። ቤተሰብ እስተመረጃው ብዙ ሰዎች አላምንም ስላሏት ስለሰደቡ መረጃውንም አውጥታለች ማለት ነው። የምታዩት ይሆናል። በቅድሚያ ግን ለዚህ ለነዚህ አንዳንድ አስተያየት ልስጥ፣ የራሴን ሀሳብ ማለት ነው። አንደኛ ወደ ሚዲያው ስትመጪ ያስነቃብሽ ነገር ልክ ፍቅር ሆና እንደመጣችው ነው የመጣሽው። እያስፈራሩኝ ነው ያልሽው። እኔ የእኔ ሀሳብ ማለት ነው፣ አንቺ የእውነት አዎ፣ አፍቅረሻል። አዎ ተጎድተሻል። ሴት ደግሞ ስትጎዳ እና ስታፈቅር አዎ፣ ስትከዳ ታለቅሳለች። አታለቅስ ማለት አይደለም። እኔ ይረዳሻለሁ፣ ምክንያቱም ሴት ነኝ። ሁሌም ቢሆን ከሴት ልጅ ጎን ነው የምሆነው ነገር ግን አንቺ ሚዲያው ላይ መተሻ እያስፈራሩኝ ነው ድምፅ ሁኑኝ ከማለት ይልቅ ሕግ ያለበት ሀገር ነው ያለሽው። በእርግጥ አሁን ላይ ኢትዮጵያ ላይ ሕግ አለ ለማለት በጣም ከባድ ቢሆንም፣ ነገር ግን ያው በእናንተ አካባቢም ይመስለኛል ያው ረብሻ ምንም ስለሌለ ሕግ አለ ብዬ አስባለሁ እና እውነት ማስፈራሪያ የደረሰብሽ ከሆነ ማስፈራሪያውን ወደ ፍርድ ቤት ብትወስዱ ወደ ፖሊስ ጣቢያ ብትወስዱ እና ብትክስም ቢሆን ማቅረብ ስትችይ፣ ሚዲያ ላይ እያስፈራሩኝ ነው፣ ማስፈራሪያ እየደረሰብኝ ነው ብለሽ መምጣት አይጠበቅብሽም ነበረ። መምጣት ከፈለግሽ ወደ ዩቱብ ዩቱብ አትስሪ፣ አይደለም ስሪ። ምክንያቱም የሀገሮችሽ ልጆች ጓደኞች፣ ፍቅረኛሽ የነበረው ልክ ዩቱብ በምሰራ ሴት ለውጦሽ ነው እሱ ስለለወጠችው ነው ወደ እሷ ተገንጥሎ አንቺን የተወሻ አይደለም ስለዚህ አንቺም ጠንክረሽ ሰርተሽ ማሳየት ሲገባሽ እያለቀሽ መምጣት ይህን አልደግፈውም በፍጹም ምክንያቱም ይሄ ለትውልድም ለአሁንም ላለው ለመጪውም ትውልድ ስለማይጠቅም ማለት ነው ሴት ልጅ ራሷን ዝቅ አድርጋ ይህን ያህል እንደ ሸቀጥ ወደ ሚዲያ ላይ ራሷን ይዛ ስትመጣ በጣም ነው የሚያስጠላው በቃ አንቺ ጎበዝ ከሆንሽ ስራሽን መስራት ሲገባሽ ጭራሽ ጎርቶኛል። ስለዚህ እናንተ አሁን እኔ እዚህ ጋር ያሰብኩት ነገር ምንድን ታውቃላችሁ? ለመፈመስ ነው ብዬ አስቤ ነበር። መጀመሪያ ግን ማለት ነው እንደውም የእውነት ብታፈቅረው ኖሮ ዲላ ዩኒቨርሲቲ ከመሄድ ይልቅ ፍቅሯን አሁን ትምህርቴን ትቼ ቁጭ ብያለሁ ብላለች አይደለ? ትምህርቷን ፍቅሯን በትምህርት ፍቅሯ ከትምህርት ከበለጠባት ኑሮ መጀመሪያውኑ ትተዋል ሄደች ነበረ። ፍቅር ደግሞ እኔ ከትምህርትና ከህይወት ይበልጣል ብዬ አላስብም። አዎ ፍቅር ብዙ ነገር ያደርጋል፣ ሊጎዳል፣ ያስለቅሳል። ነገር ግን ከትምህርትና ከፍቅር ትምህርት ይሄ ህይወት ነው። ወንድ ልጅ ባዳኑ የሆነ ቀን ይቀራል፣ ሊሞትም ይችላል። በነገራችን ላይ ግን ያ ይሄ ህይወትሽ እስከምትኖሪ ድረስ ይሄ ህይወትሽ ነው። አንቺ መስራት ያለብሽ መማር ያለብሽ ነገር ይህ ህይወት ነው በቃ አብሮሽ የሚቀጥል ነገር ነው። ከአንቺ ጋር ማለት ነው። በምድር ላይ እስካልች ድረስ እና ይሄ ደግሞ ሲቀር የሚቀር ነገር ነው። ልክ አሁን አንቺ ተፈራርመሽ እሱ ለስራ ነው ሲልሽ ችግር የለውም በቃ፣ አንተ ስራህን ስራ፣ እኔ ወደ ትምህርት ልሂድ የአንቺ አኳኋን በጣም ጥሩ ነው እኮ አንቺ ትምህርትሽን ትማሪያለሽ፣ እሱ ደግሞ ትምህርቱን ትቶ ሌላ ስራ ይሰራል። ከዛ እሱ ሲለወጥ አንቺም ትምህርትሽን ትጨርሻለሽ፣ ከዛ ተጋብታችሁ ትኖራላችሁ አይደለ? እንደዛ ነው። ነገር ግን ሩታ እዚ ጋር በጣም ብልጥ ሆና ብሻል፣ የገባሽ ሰራች። ለውጥ ምን እንደሆነ አየች። የዩቱብ ለውጥ፣ መኪና ገዛ፣ ቤት ገዛ በመጀመሪያ አንቺ ትልቁ ጥፋት ያጠፋሽው እሺ ቦታ ጅራ ይስሩ፣ ችግር የለውም፣ ይስሩ ብለሽ ሄድሽ። ነገር ግን አብረው ለመኖር ሲጀምሩ ያን ጊዜ ይሄን ነው መቀበል ያውቃተኝ እኔ ፍቅረኛሽ ሆኖ እንዴት ነው አንድ ቤት መኖር ሲጀምሩ፣ እንዴ እንዴት ነው? ያን ጊዜ እኔ አንድ ቤት መኖር ከምትጀምር በቃ ትምህርቱን ትቼ ከትምህርቱ ፍቅሬ ይበልጥብኛል ብለሽ መምጣት ያለብሽ። መምጣት ካለብሽም ስሜቱ ከጎዳሽም ስሜታዊ ካደረገሽም ያን ጊዜ ነበረ አንድ ላይ መኖር ሲጀምሩ ማለት ነው። ገባሽ? ያን ጊዜ ከርቶሽ ነገር ግን ያው እኔ መክዳት ወንድ ልጅ ስለከዳኝ ሕይወት አይቀጥልም ማለት በፍጹም አልችልም። ሕይወት ይቀጥላል። በቃ እንኳን ሌላው እናት ሞታ እኮ ማለት ነው፣ እናታቸው ሞታ ሕይወት ይቀጥላል። በቃ የሚኖሩ ልጆች አሉ። እንግዲህ ከእናት በላይ ከፈጣሪ በታች እናት ነች ያለ በዚች ምድር ላይ ብዙ ነገራችን ነገር ግን እናታቸውን አቶ የሚኖሩ ልጆች አሉና፣ ወንድ ወንድ ነው። በቃ ከሄደ ሄደ ነው። ነገር ግን ያን ጊዜ ያለሱ መማር አልችልም፣ ያለሱ መኖር አልችልም። ጋሽ ያን ጊዜ ነበር መምጣት የሚገባሽ። ምክንያቱም ኦኬ አንድ ላይ እየኖርን ነው። ምናልባት እንደ ሠራተኛ ነቀጠሪያት ነው። ምናልባት ቪዲዮ ቪዲዮ ስንሰራ ብቻ ነው ቤት የምትመጣውም ሊልሽ ይችላል። አዎ ሊያታልልሽ ይችላል። ነገር ግን ከንፈሩን ስመው ነበረ ሩታ እንግዲህ እስከ ማስገደድ አስገደውን ወይ እስከ ምንል ድረስ ማለት ነው። በዛን ሰዓት እንዴት ያ ስሜት አልተሰማሽም? ነው ያንን ቪዲዮ አታይም፣ ትምህርት ቤት ስለነበርሽ ያን ቪዲዮ አታይም። አዲስ አበባ ሂጅ፣ አግኝቸዋለሁ፣ አንቺን ነው የማገባሽ ብሎኝ ነበረ አልሽ። እሺ በዛን ሰዓት አንቺን ነው ማገባሽ ሲልሽ በቃ አሁን እሷን ተዋትና ከኒካ ሁን ለምን አላልሹም? ለነገሩ ብትዩም እንደማታገኙ ታውቂያለች። ምክንያቱም ሩታ እዚህ ጋር ስማርት ነች፣ በጣም ጎበዝ ነች። ምክንያቱም የሆነ ሰዓት ካስታወሳችሁ ቤተሰቦቿን ክዳ ብዙ ነገሮችን ዋሽታ ወደ አዲስ አበባ ስትሄድ ቤተሰቦቼ አኮራችኋለሁ ብላ ነበር ማለት ነው። ምክንያቱም እንደዛ ያለችበት ምክንያት እንደሆን ታውቃላችሁ። ቤት ገዛ፣ መኪና ገዛ አብርሽ ከዛ በቃ ልጅ ካልወለደች አብርሽ ኮርተን አይወዳትም። በነገራችን ላይ አያፈቅራትም በፍጹም እንደዚህ አስተያየቱ ምናምን ያስታውቃል። እና ተጠቅሞ ይጠላኛል ብላ ስላሰበች አረገዘች። በቃ ብልጥ ነች። ምክንያቱም ቢጣሉ ራሱ በልጇ ያን የለፋችበትን ገንዘብ እንደምታገኘው ስለምታውቅ ማለት ነው። ምክንያቱም አብርሽ የሆነ ቀን እንደሚለወጥ ስለምታውቅ ነፂም በጣም የሚያፈቅራት ልጅ ነበረች፣ የሚወዳት ልጅ ነበረች በእሷ ገና ለገና ሩታ የሰው መውደድ ስላገኘች ወደ ሚዲያው መታ ሰዎች በሰዎች ተቀባይነትን ስላገኘች፣ አይ ይችማ ትጠቅመኛለች፣ በቃ ገንዘብ ስላስገኘች፣ ከዛ ህይወት ውስጥ ወደ አሁን እንዳለበት ህይወት ውስጥ ስለለወጠችው ነው ወደዛ የሄደው እንጂ አትፍቅሯት አይደለም። ስለዚህ ነገ ደግሞ ወደ ሌላ ሴት እንደማይሄድ ጥርጥር የላትም እና ማርገዝ አለብኝ። ሴት ልጅ ደግሞ ብልህ ነች ይባላል እና እንደዛ ብላ ቤተሰቦችን አኮራችኋለሁ። ቤተሰቦቿም የሆነ ጊዜ ሩታን እንደ አይሆንም በቃ ተቀጥራ ነው እያሉ ነበረ። አይሆንም ያሉት ፍቅረኛ እንዳለች ስለሚያውቁ፣ ብዙ ነገሮችን ስለሚያውቁ ነው። ነገር ግን ሩታ እንግዲህ ያው ጎበዝ በመሆኗ ያው አርግዛለች። ስታረግዝ ደግሞ እውነት ነፂም እንግዲህ እያለቃቀሰች መጣች በጣም በሚያሳዝን ሁኔታ። ነገር ግን ነዚህ ማልቀስ የለብሽም በርታቤ በርታቤ ማለት ነው። በቀጣይ ደግሞ ያው ፍቅር ፍቅር ምስክሬ ትሆናለች ፍቅር ትረዳኛለች ብላለች። ፍቅረኛሞች መሆናችንም በደንብ ታውቃለች ብላለች ፍቅር ስለዚህ ፍቅር እና አብርሽ ፍቅረኛሞች አልነበሩም። ያው አብርሽና ፍቅርዬ የሚሰሩት በገንዘብ ነበረ። ነገር ግን ብዙ መረጃዎችን ወደ ሚዲያ አላመጣም፣ ምክንያቱም ፍቅርም ስላለችበት ይሄን ነገር መናገር አልፈልግም። ነገር ግን እሷ ስለተናገረችው ነገ ተነገወዲያም ስለምትናገረው አንዳንድ ነገሮችን ልንገራችሁ። ፍቅርና አብርሽ በፍጹም ፍቅረኛሞች አይደሉም። በገንዘብ ነበር የተነጋገሩት ነገር ግን አብርሽ ስግብግብ ስለሆነ ፍቅርና አብርሽ አንድ ላይ እየሰሩ ለፍቅር ይህ ትንሽ ትንሽ ነበር የሚከፍላት እኩል እየሰሩ ማለት ነው ፍቅር ደግሞ ታውቃታላችሁ ጀግና የጀግና ልጅ ነች እኔ እንደዚህ አልሰራም በፍጹም ይህንን አላደርግም ብላ ትታው ሄደች ነገር ግን ምንድን ነው ያደረገው አብርሽ እየዋሸ በውሸት ላይ ውሸት እየጨመረ በውሸት ላይ ውሸት እየጨመረ ሲመጣ ፍቅር ለምንድን ነው ይሄ መሆን የለበትም ብላ ወደ ሚዲያው መጣች። እውነታውን እናገራለሁ ስትል በውስጥ በቃ እንደዛ አታድርጊ ይህን ብትሰሪ ኮ ይሄ ይሻል ይሻል እውነታውን አታውጭ እያለ ፍቅርም እንግዲህ ብዙ ወዳጆችን አገኘች። እንደሱ እንደሱ ጭራሽ ተቀባይ ሰው ተቀባይነትን አታገኝም ብሎ ነበር ያስበው። ነገር ግን ፍቅር እንግዲህ ወደ ሁለት መቶ ሺህ ሰብስክራይብ ልትገባ ነው። በጀግንነቷ በጠንካራነቷ ብቻዬን እሰራለሁ ብቻዋን እንደምትሰራ አሳየች ማለት ነው። ስለዚህ አሁንም ነፂ፣ ማሳየት ያለብሽ ብቻሽን ሰርተሽ ትልቅ መሆን እንደምትች ነው ማሳየት ያለብሽ። እያለቀሰሽ ስትሰሪ ለእሱ ነው እየጠቀምሽ ያልሹ እሱ እንዲፈምስ፣ ቻናሉ ሲቀዘቅዝ በረድ ሲልበት እሱ አሁን እናንተን ራሳችሁን ዝቅ እያደረጋችሁ ስታለቅሱ የፍቅር ጥያቄ ጠይቅ ይላል፣ ሩታን፣ ብዙ ነገሮች ይላችኋል። እሱ ግን ለቻናሉ ሲል እሱ ራሱ ክብሩን እያስከበረ አብርሽ ብዙ ወዳጅ አለው፣ እንደ አብርሽ እኮ ሁሉም ሴት ነው የሚያፈቅረው እየተባለ እናንተ ግን ሴት ዝቅ እያደረጋችሁ፣ ራሳችሁን ዝቅ እያደረጋችሁ ለመጪው ትውልድ የማይጠቅም ነገር እየሰራችሁ እሱን ይበልጥ እያፈመሳችሁት ነው ያላችሁት። ማፈመሳችሁ ሳይሆን መጥፎነቱ እናንተ በመጥፎ ነገር መምጣታችሁ ነው የሚያስጠላው፣ ማለት ነው። ሁሌም እሱ አብረሽ ቻናሉ ቀዝቀዝ ሲል የሆነ ነገር ነው የሚፈልገው። እንደዚህ አይነት ነገር ደግሞ ካልሆነ እንደማይታይ ስለሚያውቅ ማለት ነው። እናንተ ራሳችሁን ዝቅስ አድርጋላችሁ፣ እሱ ደግሞ ቻናሉ ይታይለታል፣ ቫይራል ይወጣለታል። ካልሆነ ግን ቪው ቀነስ ነው። ቅንስ ሲያደርግበት ሰብስክራይቡ ሲቀንስበት፣ እንደዚህማ አይሆንም። እንኳን ሌላው ልጅ ተጨምሮ በምን ልናስተዳድር ነው አሁን ላይ መነገድ አለብን ብሎ። እኔ የሚገርመኝ ነገር ግን ምን እንደሆን ታውቃላችሁ? ማለት ሩት አሁን በጣም ብዙ ነገሮችን ሰርታለች፣ ብዙ ድራማ ሰርታለች፣ ብዙ ነገር ተለውጣለች። እና ሁለት ነፍስ ይዛ የእውነት እርጉስ ከሆነች እርጉስ ሆና ይህን ድራማ ባያሰሯት በቃ ዚ ድራማ ላይ ባትገባ ሰከን ብትሉ አብረሽም ብትረጋጋ ማለት በቃ ስለ ራስህ ፕራንክ ምናምን የሰራችሁ ለዘጠኝ ወር ያክል ድረስ እንኳን ድራማውን ብታቆሙ አሪፍ ነበረ። ለማንኛውም አንተ ስለ ህይወት፣ ስለ ነፍስ፣ ስለ ሰው ግድ ስለማይሰጥ ሰው፣ ረከሰ፣ ዝቅ አለ፣ ከፍ አለ፣ ምን አለ ግድ ስለማይሰጥ አንተ የምትፈልገው ብርና ብር ብቻ ስለሆነ አሁንም ደግሞ ይችን ቆንጅዬ ልጅ የምታምር ነጽም ስሪኔን፣ ከዚህ በኋላ አታገኘኝም። ነገር ግን አብርሽን አፈቅር ብለሽ ነይ እና የኔም ቻናል ስለቀዘቀዘ አንቺም ወደዚያው ትፈምሻለሽ፣ ትሰሪያለሽ፣ ትለወጫለሽ አልካት፣ ወደ ሚዲያው እንድትመጣ ፈቀድክላት እንጂ ተመካከራችሁ ነው እንጂ በፍጹም አንተ አስፈራርታት እንዳልሆነ ብዙዎቻችን እናውቃለን ማለት ነው። እና አንዳንድ ተመልካች ደግሞ አንዱን እየተሰደባችሁ አንዱን ለመደገፍ በፍጹም አትጋጋጡ። ልጅቷንም ሰብስክራይብ አድርጓት፣ በመዳም ዋይፋይ ነው የምትኖሩት። እና ነፂም ደግሞ ጥሩ ነገር ይዘሽ ነይ። ሰብስክራይብ ፈል አንቺ ብለሽች ሳይሆን ፈልገው እንዲያደርጉሽ ከፈለግሽ ጥሩ ጥሩ ነገሮችን ይዘሽ ነይ። ሌላ ሸበላ ጠብሰሽ ነይ ነው የምለው። በእርግጥ ይሄ ድራማ ቶሎ አይቋጭም፣ ይቀጥላል። ቤተሰብ እኛም እንቀጥላለን። ባይ ባይ